አባቱን የማያከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉ የነበረ አባቶች እንኳን ደስ አለህ ብለዋል። ግን እንኳን ደስ አለህ ሳይሆን እግዚአብሔር ያጽንሃ ነው የሚባለው እግዚአብሔር ያጽንሃ ነው እንጂ እንኳን ደስ አለህ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም የፈተና ጊዜ ነው ፈተና ነው ሹመት ማለት አባቶቻችን እንደሚናገሩት ሺ ሞት ማለት ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለውም ለመታገል ለመከራ ለመሰቃየት ለመሰደብ ስለዚህ ነው አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም የሚያውቀንም ያው ስድብ ነው አባቱን የማክበር ትውልድ ነው ያለ ሳደ ብዙ ነገር የሚናገር ዘመን። በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ትሰራ አለ መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና እግዚአብሔር እርዳ፣ ጽናቱን ብርታቱን ይስጥህ ነው የሚባለው እንጂ እንደሳለ አይባልም ለማለት ፈልጌ ስለዚህ እግዚአብሔር እንግዲህ የሚያሰራም እሱ ነው፣ የሚጠራም እሱ ነው። የእሱ ስራ ነው የእሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው። እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ ኑሮ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የሱ ቅዱስ ፈቃዱ ይሁንልን። አክብርልን፣ እግዚአብሔር ይስጥልን።

ባቆ ቀዱሶ በሰላም በፍቅር በአንድነት በስመነት ያኑራችሁ። በሰላም አቅፎ ደግፎ ወደ ቤታችሁ ይመልሳችሁ። በሰላም ወደ ቤታችሁ ያግባችሁ። በሰላም ብቡ